ዘጠና ስምንት ክፍል ዘጠና ስምንትን እየላችሁ መጥቻለሁ። ሁላችሁንም ይህንን ቪዲዮ ገብታችሁ ላይክ ማድረግ አለባችሁ ማለት ነው። እንግዲህ ኖላዊ ድራማ ክፍል ዘጠና ስምንት በጣም በሚገርም ሁኔታ ወይዘሮ ማለት ጣላቷንና ወዳጇን እያወቀችበት ምክንያት አብረን አንዳንድ ነገር እንበል ብዙ ባይገባኝም ማለት ነው። ሀና እናቴ እንዴት ነሽ ወይ ደህና ነሽ ወይ ሁሉ ሰላም ሁሉ መልካም ነው ወይ ብላ እናቷን የእግዚአብሔር ሰላምታ ስታቀርብላት ነበረ። እንግዲህ እግዚአብሔር ይመስገን ልጄ በጣም ደህና ነኝ ብላ መልሱን ስትሰጣት ነበረ። ወይዘሮ ወይዘሮ ማለት ከዚያ እንግዲህ ወደሚቀጠለው ስንሄድ ደግሞ ወይዘሮ ማለት እንደዚህ አይነት መልስ ከሰጠቻት በኋላ እናቴ እኔና አንቺ አብረን ቁጭ ብለን ቲቪ ማየት እንችላለን ወይ ነው ያለችው። እኔና አንቺ አብረን ቁጭ ብለን ቲቪ ማየት እንችላለን ወይ ብላ እሷ ስትጠይቃት ነበረ። ከዚያ በኋላ እንዴት ነው እኔና አንቺ ቲቪ አብረን የማናየው? እባክሽ ልጄ ብላ ሳቅ ፈገግ እያለች ነበረ። እሺ ቆይ አንድ ጊዜ የእኔ እናት የሆነ ነገር እየልሽ ልምጣ ብላ የሆነ ነገር ይዛ ስትሄድ፣ ፋይል ነው። ፋይሉ ደግሞ ፎቶ የወይዘሮ የወይዘሮ አልማት አልማዝ ፎቶ ነበረ ወይዘሮ አልማዝ ስታጠራቃቅም የነበረችውን ፎቶ የእሷ እንዴት አርግታ ወንጀል እየሰራች እንደሆነ እሷና እርግቤ ሌሎቹም የነተምቹ ከአሜሪካ የመጣ ሰውዬ ይሄን ይሄን ፎቶ ሁሉ አንድ ላይ ተሰብስበው ሁሉንም ነገር እያሳየች ነበረ። ከዛ በኋላ ምንድነው ልጄ ባክሽ ጉዱ ይሄ ጉድ የአልማዝ ፋይል ፎቶቹን እየሰበሰበች የምታደርገውን ነገር ላሳየሽ ብዬ ነው። በነገራችን ላይ በፋይሉ ካመንሽ ብዬ ነው ፋይሉን ያመጣውልሽ ብላ አሳይታት ነበረ። ነገር ግን እንደዛ ቢሆንም እችኩ ጓደኛዬ፣ የልብ ጓደኛዬ፣ በጣም የምወዳት ሁለመናይነ አመካካሪ ነች። እንደዚህ ታረጋለች ብዬ አላምንም ነበረ ሀንዬ ስትል ሀና ደግሞ ምን ማለት ነው እናቴ? እኔ የማይሆን ነገር አመጣብሻለሁ ወይ አሳይሻለሁ ወይ ብላ ስትናገር ነበረ። ነገር ግን እንደዛ ቢሆንም ነገሮቹ ነገሮቹ ከባድ ነበረ። ስለዚህ ሁሉም ሁሉም ነገር ስለሚከብድ ለምንድን ነው አንቺ እንደዚህ የምታደርጊው ሁሉም ነገር ብላ ስትጠይቃት ነበረ። እኔ እኮ ሃኒዬ እኔ እንዳስታውስ ማንም ሰው እንዲያቀብኝም እኔ ስለማልፈልግ ነው። ነገር ግን ወይዚ አሁን እኔ ላንቺ ምስጢሩ ልንገርሽ። ምስጢሩን የምነግርሽ ደግሞ እንዴት ነው መሰለሽ ብላ ስትነግሪያት እኔ አንቺ ብቻ እንድታቂ ነው እንደነቃው የምፈልገው ሌሎቹ እንደነቃው እንዲያውቁብኝ አልፈልግም ብላ ስትነግራት ነበረ። እሺ። ምክንያቱም ምንድን ነው ምክንያትሽ ምንድን ነው ብላ እሷ ስትጠይቃት ነበረ። ነገር ግን ምክንያቱ ነገር ግን ምክንያቱ ምንድን ነው ብላ ሀና ስትጠይቃት እኔኮ ካሁን በፊት እርግቤ ከማኝታ ክፍሌ እኔ ስወጣ እርግቤኮ ስታገፈታትረኝ አውቅ ነበረ ከበስተጀርባ ማንን እንደሆነ አላቅም ብላ ለሃና ስትናገር ነበረ። ወይ እናቴ፣ ታዲያ ይሄ ናክል እርግቤነች እንደዚህ ያረገችሽ ሆይ? እርግቤነች እንደዚህ የመታችሽ ሆይ ብላ ሃና ስትጠይቃት ነበረ። ሃና እንደዛ ብላ ከጠየቀቻት በኋላ፣ ነገር ግን ነገሮቹ በጣም ከባድ ሆነው ነበረ። ነገሮቹ ከባድ ከሆኑ በኋላም ስለዚህ ሃና ደግሞ በጣም አዘነች። እርግቤ ነች እንደዚህ እያረገችሽ አይደለ ብሎ ስትናገራት ነበረ። ከዛ ሊሆን ይችላል እንግዲህ ልጅ ብላ ሀናን እሺ አለቻት። ከዛ በኋላ እስቲ ወይዘሮ አልማዝን እንጥራና አንዳንድ ነገር አብረን እኔ ስትላት ነበረ። ነገር ግን ወይዘሮ አልማዝ ስልክ ወይዘሮ አልማስ ለወይዘሮ አልማስ ስልክ ተደወለላት። ለወይዘሮ አልማስ ስልክ ሲደወር ያው ዛሬ እንግዲህ ሜላት እያለኔ መኖር በፍጹም እንደማትችል እኔ እኮ አውቃለው። ምን ሆና ነው ወደ እኔ እየደወለችው? ብላ ወይዘሮ አልማስ ስትናገር ነበረ። ወይዘሮ አልማዝ እንደዛ ስትል እሺ፣ አይሆንልሽ የኔ የኔ ብቻ ነው እንጂ ከኔ ጋራ ነው እንጂ፣ አንቺ ከማንም ሰው ጋራ ተስማምተሽ አትኖሪም እሺ ስትል ነበረ። ነገር ግን እንደዛ ካለች በኋላ ነገሮቹ ከበርበድ እያሉ መጣ። ከዛ ወይዘሮ አልማዝ ሜላት ቤት ስትመጣ ሜላት ትንሽ አወራቻትና አንዳንድ ነገር ስትላት ነበረ። አንቺ ሁለመናዬ ነሽ፣ አንቺ የማከብርሽና የምወድሽ ሴት ነሽ። ለምንድን ነው እንደዚህ ህይወቴን እንዲበላሽ የፈለግሽው? ችግርሽ ምንድን ነው? ለምንድን ነው እንደዚህ እያደረግሽው ብላ ስታነጋግራት ነበረ። ነገር ግን እኔ ምንድን ነው የምታወሪው? የምታወሪው ነገር ለእኔ እንደ እልም ነው ስትል፣ አይ እኔ ላንቺ የምነግርሽ ነገር እንደ እልም ሳይሆን እውነቱን ስለደረስኩብሽ ነው። እኔ እንደዚህ አልመሰርሽኝም ነበረ። ችግርሽ አንቺ ምንድን ነው ብላ ተናግራ ነበረ። ከዛ ስትናገር እኔ ለምንድ ነው ሁለመናዬን ያበለሻሸሽው? እኔ ደግሞ አንቺ እንድነቃ አትፈልግም ነበረ። እኔ ግን ነገሮቹን ሁሉ አንቺ እንዳደረግሽና አንቺ ላይ ይሄንን ነገር ሁሉ በእኔ ላይ እንዳደረግሽ እኔ አቋለው። ለምንድ ነው ለዚህ ደረጃ ስ እንድንደራረስ የፈለግሽው? እስቲ ንገሪኝ ብላት ነበረ በዚያን ጊዜ ወይዘሮ አልማዝ ምድር ይውጣት ሰማይ ይውጣት፣ በጣም ተንቀለቀለች፣ በጣም አበደች። ምክንያቱም እንዴት እንደዚህ ነቃች ማለት ፈልጋ ነው። በነገራችን ላይ ወይዘሮ ሜላት ማን እንደሆንሽ አታውቂኝም ብላም ዛቻ አድርገ ነበረ። ነገሮቹ ግን እሷ ዛቻ ስታደርግ፣ ስለዚህ እንግዲህ ነገሮቹ በጣም ከባድ ነገር ቢሆንም ሁሉንም ነገር እየከበደን እየመጣን ነው። ስለዚህ እንግዲህ በአሁኑ ጊዜም እንግዲህ በስተመጨረሻ ላይ የራስሽ ጉዳይ ብላ ወይዘሮ አልማዝ ፍን ፍን እያለች ሄዳ ነበረ። ወይዘሮ አልማዝ ከሄደች በኋላም ወይዘሮ እርግቤም የሆነ ትንሽዬ ቤት ሰው ላይ ተቀምጣ በጣም ወደ ጨምሱ ተሸግር ያለው ብላ ስልክ እየደወለች ነበረ። ጨምሱ ደግሞ ምንም ነገር አላረግልሽም አንቺ በአሁኑ ሰዓት የምትፈልጊው ብር ነው፣ እና እኔ ደግሞ ብር የለኝም ስትል ግዴታ ለእኔ መድረስ አለብህ ብላ በጣም ወደሱ እርግቤም እየጮኸች ነበረ። ነገር ግን ታምቹም ለጆሮ ነግሮት ጆሮ ደግሞ ለምን አታነሳላትም? ለምን እንደዚህ ታደርጊያለሽ ጉላት ነበረ። ነገሮቹ ሁሉ በጣም ከባበደ። ስለዚህ ነገሮቹ እየከባበዱ ስለመጣ ሻንሱም ወደ ቻንሱን በጣም ወደሷ ሊያደላም ምን እንደሚል ድራ ገብቶታል። በመካከሉ ድራማውን እየተወኑ ነው። የሀና አባት ደግሞ አቶ ባዬ በጣም እያዘነ ነው። ልጄን አሳድጌ አሳድጌ እነሱ ቤት ሄዳ ገባች ብሎ ሲያዝን ነበረ እኔ አባዬ አባቷ አባቷ ያኛው ሲጠይቃት እኔ አባዬን መቼም አልተውም እናቴ ትንሽ ትሻሻል ብላ ነው ብዬ ነው እዚህ የተቀመጥኩት ብላ አውርታ ነበረ። ነገሮቹ በጣም ከባባድ ቢሆንም ነገሮቹ ሁሉም ስለ ሁሉም ነገር እግዚአብሔር ነው የሚያውቀው። እና እንግዲህ ውድ ተመልካች እግዚአብሔር ይመስገንና ወይዘሮ አልማዝም ጥፋቷን እያወቀች ነው፣ ተደብቃ እንደመታቻትም እንደተነቃ ባታወቀች እሷም በጣም እየደነገጠች ነው። አብረን እንግዲህ እንከታተል። አብረን እንግዲህ ቪዲዮን ላይክ እያደረጋችሁ ሰብስክራብ እያረጋችሁ ይህንን ቻናል አብረን አበረታቱን ማለት ነው። ሁላችሁንም ወዳችኋለሁ። ሁላንም ሁላችሁንም አፈራችኋለሁ። ስለዚህ ይህንን ቻናል ከፍ ከፍ ብታረጉ በጣም ይለኛል ውድ ተመልካች ሁላችሁንም አመሰግናለሁ። እንግዲህ ወደሚቀጥል ቪዲዮ አብረን ከሄድን ደግሞ ቪዲዮው እንተና ላይ ቪዲዮውን ለማውራት በጣም ብዙ ብዙ ነገሮች አሉ። ቪዲዮን እንግዲህ አት አታሳልፉትና ይህን ቪዲዮ ብታጫውቱ በጣም ደስ ይለኛል። እንግዲህ በተረፈ ውድ ተመልካች እኔ ላይ ቆይማ የአንድ ጊዜ መጣሁ።